ኢየሱስን በስጋ እንደመጣ የማይቀበል የተረገመ ይሁን። የኢየሱስን መዋረድ ተከታዩ መቀበል አቃተው፣ አባቱ ተወ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር፣ አባቱ በደዌ ያደቃው ዘንድ ፈቀድ። በዚህ መገረፍና ሲቃይ ብቻ አይድኑ፣ መሞት አለበት። ሕይወት ተካፍሎ ነው የሚሰጣቸው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉስ ነህን ይሉታል እሱ። ከአይሁድ ንጉስ አይደለም፣ የነገስታት ንጉስ ነው። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። ምንም ነገር ባረግ እግዚአብሔር ቶለሬት ያደረገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አቤት ብሎ ይመጣል አይወዱትም። ኢየሱስን መሬት ላይ እያለ ማንም አይወደውም። ስለሚያደርገው ተአምር፣ ስለሚያበላቸው ነው የሚከተሉት። አይወዱትም ማንም ሰው አይቶ ሊወደው እና የው ዘንድ እኮ ነው የሚለው፣ ደም ግባት ካረገልኝ በላይ ምን ያደረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? ጌታ ኢየሱስ ክርስቶስ ከሞት ተነስቷል። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቷል። በእግዚአብሔር ኃይል ሞት ድል ተነስቷል። ኢየሱስ ክርስቶስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ስለዚህ ኢየሱስ ክርስቶስን ከሞት ያስነሳ አለ ማለት ነው። ኢየሱስን አብ አስነስቶታል። አብ ኢየሱስን አስነስቶታል። አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። የሞትን መከራ ጌታ ኢየሱስ ክርስቶስ በእግዚአብሔር ጸጋ ተቀብሏል። ጌታ ኢየሱስ ክርስቶስ ይህንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ አ ዲቫይን ኢንዶመንት እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶታል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ሰላሳ ሦስት ዓመት ተኩል ኖሯል። እንኳን ኢየሱስ ሰው ሆነ፣ ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በሥጋ እንደመጣ እማይቀበል የተረገመ ይሁን ይላል። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ። እማይሆን ነገር ሆነ። እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም ይሄ ሆነ። ሰውን ወደ ምንም ማሳደግ ይቀላል፣ አምላክን ሰው ከማድረግ ሊሆን አይችልም። መለኮት እኛ መሃል ስጋ ለብሶ አደረ ውስን ስብስብ ብሎ ቁጭ አለ ደክሞተኛ ቀስቅሰው ከእንቅልፍ አስነሱት አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው እጁን ከፍቶ ፍጥረት የሚመግብ አምላክ ርቦት ምግብ ግዞ አለ መለኮት ሰው ሆነ ሞተልኝስ ሞተ እያልኩ አይደለም ሞተልኝ ነው እያልኩ ያለሁት ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም ለእኔ ህይወት ለመስጠት ምንም ሌላ ኢንቴንሽን የለውም ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው፣ ለማዳን ነው የመጣው እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው እና ይህንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች፣ ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞቱ ብቻ ነው የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት፣ እሷ ስትገባ ነው አብሴንድዳውን ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው። ኖርማል ምን ሆኖ ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደረገናል። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉ። የቀራንዮ ትሑት አገልጋይ ብሎ ጻፉ። እግዚአብሔር አባቱ በላዩ ላይ ቁጣውን ያወረደበት ስለ ሰው ልጆች ኃጢአት ማንም ሊሄደው የማይችለውን መንገድ በፍጹም መገዛትና መታዘዝ የተራመደውን ከሁሉ ይልቅ የተጣለ የተተወ የተናቀና የተጠላውን እኔ ኢሳይያስ በቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አደለን። አንዷን ኢየሱስ ይህንን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይህን ሁሉ መከራ የሚሄደው ለእሱ አይደለም ለእኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት ሞት የሚገባኝ ሰው አንዷን ለመሆን ፈቃደኛ አይደለሁም። ሰው ሁሉ እንዲወደን እኮ ነው የምንፈልገው አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ አታየውም። በአይን ደምግባት ግባት የለውም። አትወደውም። አይወዱትም ኢየሱስን። መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወዱ አይችል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለበ። አታዩ፣ ደም ግባት የለ። በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም። ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸሊል እኮ ትፈወሳለህ። ህመምን አልሸከመውም እኔ ኢየሱስስ ተቀብሎ ሆነ። ኢየሱስ አራግፎት አይደለም ወስዶት ነው ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ። ያነን ሲቃ ኢየሱስ እየተካፈለው ነው። ያቺ ሴት ትዝ ትላቸዋለች። አመንዝር የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኳ አይደለም በምት እኳ እኔ ሞት አለው ነው ህጉ የሚጠይቀው ነው ነገሩ። ሞት ያስመጣላሁ። እኔ ሞትልሻለሁ በሰላም ይጂ የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታዩ ደዌን ያውቃል። ለምን የዓለምን ሁሉ ተሸክሞ ነው። የመጨረሻዋ ሰዓት ስትደርስ አስራ አንዱን ቁጭ አረጋቸውና የጨለማው ሰዓት ደረሰ አላቸው። ነፍሴ እስከ ሞት ተጨነቀ ይቻለ አልገባቸው ምን እያወራ እንደሆነ። ልሞት ነው ነገ መሥዋዕት ልሆን ነው አላቸው። ለነ ጴጥሮስ ኑን ጸልይ አላቸው። ይዟቸው ሄደ ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ ሊያስጨንቀው ጀመረ አባቱ ተወው ተንበረከከ አባቶይ ወይ አለው ብትወድቺ ጽዋ ከእኔ ትለፍ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አልቻለም አባቶይ ባክ ሲለው አብ የሚያበረታው መላእክ ላከለት የሚያበረታው ያስፈልገው ነበር አቅም የሚሰጠ የሚያበረታው መልአክ መጥቶ አበረታው ተነስቶ መጣ ደቀ መዛሙርቱን ሲያቸው ተኝተዋል ቀሰቀሰ ተነሱ፣ ጸልዩ። ሊያዝን ሊተክዝና ሊጨነቅም ጀመር ይላል። ተጨነቀ ተሰቃየም። እንዴት ዲፕ ነው ሰፈሪ ሞ አባቱ ብትወድ ይህች ጽዋ ከኔ የተለፍ ያለ ኢየሱስ መጸለይ አቅቶት ተጨነቀ ተሰቃየ። ደም ከላዩ ላይ አንጠባጣ ዱብ ዱብ ዱብ አለ። ከእኔ የተለፍቺ ጽዋ ይልና ዞሮኛ ኔ ይናል ሴን ያንተ ፈቃድ የእኔ ፈቃድ እንዳይሆን አብ ጨከነ ከሰማይ ሌላ መንገድ የለም። መንገዱ ይሄ ነው። ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነ የእኔን ሞት ነው ወስዶ የሞተው እሱ ሞት አያውቀው። እነቴን ራስ በመከራ ፍጹም ሊያደርገው የተገባ ነበር። ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው። ኢየሱስ ከአስራ አንዱ ጋር አብሮ ሲወርድ ህዝብ ተሰብስቦ ቆመጥ እንደገና ጭሬ እንደገና ሰይፍ ይዘው የሮማውያን ወታደሮች ይሁዳ እየመራቸው መጡ። መጣና ኢየሱስን ሳሙን። ኢየሱስ እንደዚህ ያለው፣ በመሳም አሳልፈ ትሰጠኛለን። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። መጥተው ያዙት። ከዛነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ፣ እነሱን ተዋቸው። የነሱንም እኔን አይ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው የመዋረዱ መጠን ተከታዮቹ መታገስ አልቻለ። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው እ እንዴት እንደዚህ ይዋረዳል? ሲጎትቱበት ኖ አለ። ጴጥሮስ ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። ለመያዜ ለመጎተቴ ነው ውርደት የመሰላው። ገና የመስቀል ሞት ከፊቴ ያለ። ያንን ሞት ካልሞትኩኝ እናንተ አትድኑ ኢየሱስ ዎክ አረገ። ወደ ፍርድ ወንበራቸው ፊት ተራመደ። መሰቃየት አለብንኛ ኢንተርቴን እምናረገው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር፣ አባቱ በደዌ ያደቀው ዘንድ ፈቀደ፣ ይሁን አለ አብ ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሀረጎች መሃል የተካሄደው ዘላለም ነው። ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን ገራፊውን ለማዳን ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርዶን በፊት ባለ ግንድ ላይ ጠፍረው አሰሩት፣ አንበረከኩት ጀርባውን ገለጡት፣ ብረት ነው ኦልሞስት ጅራፍ አይደለም ድምፅ አለው ሲመጣ ጀርባው ላይ ያሳርፈው፣ ብድግግ ሲያደርጉት ግንጠል፣ ድጋሚ ለመግረፍ የመጀመሪያውን ያራግፋሉ፣ ስጋው። ይሄ የተከፈለው ለእኛ ነው። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን በዚህ መንገድ ነው ድነቱ የተፈጸመው? አብ እንዴት እንደሚሰቃይ እያስቡት፣ ልጁ እንደዛ ሲሆን፣ አንድያ ልጁን ልጁን መሬት ላይ ጀርባውን ቡጭቅ፣ ይጮሃል፣ ያጣጥራል ሳጋፍኖታል። አርባ ገረፉት፣ አጥንቱን ያልነኩት፣ ስጋው ተተልትሎ፣ ደሙ ሰውነቱ ላይ ወርዶ፣ ልብሱ በደም ተነክሮ፣ የተንበረከከበት መሬት በደም ተጨማልቋል። አርባ ገርፈውት እጁን ፈቱት፣ አልበቃቸው በቃ በቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። በዚህ መገረፍና ሲቃይ ብቻ አይድኑ፣ መሞት አለበት። ህይወት ተካፍሎ ነው የሚሰጣቸው። ይህንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት ያንን ከባድ እንጨት አሸከሙት ላዩ ላይ በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸከሟል ላዩ ላይ በዛ ላይ አባቱ ትቶታል በዛ ላይ ተከታይ አንድ ተከታይ አጠገቡ የለም ሁሉ ትተውት ሄደዋል በሩቅ ይከተሉ ነበር ይላል ጴጥሮስ በጣም በሩቅ በጣም በሩቅ በሰው መሃል ያየዋል ራሱን ያድን ይሆን ተስፋ አርጌዋለሁ ያድናል ራሱን መጽሐፍ እንደዚህ ይላል ከባዱን እንጨት ይዞት ወደቀ ሬዚስት ማድረግ ኮላብስ አረገ በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድጋል። ስለዚህ በአንድ በኩል ስታየው በደም እላዩ ላይ የረጋ ቀጥሎ፣ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ ያለ እንኳን ልታምንበት አታየው። እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲይ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። የሮም ነገሥታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ ከአይሁድ ንጉሥ አይደለም፣ የነገሥታት ንጉሥ ነው። እኔ ለማዳን ዝም ያለው ኢየሱስ እኔ ለማዳን መመለስ ይችላል ማጥፋት ይችላል። ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። የንጽህናውን መጠን ይውና የሰውን ልጆች የኃጢአት ጥልቀት ው ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። ንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። የሚያደርግልንን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል ከሆነልኝ በላይ ምን ይሆንልኛል ከሰጠኝ በላይ ምን ይሰጠኛል ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል አልበቃ ያለው ኢየሱስ ወስደው መስቀል ላይ ቸነከሩት ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ አልበቃ ብሏቸው ጎኑን በጦር ወጉት ደምና ውሃ ወጣ ከጎኑ ተጠማሁ ተጠማሁ ማለት እኮ ሲስኮ ሲስ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ፣ እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ እግዚአብሔር ያንን ደም አየ፣ ከሰው ጋር ታረቃለሁ። ለእኔ የተከፈለ ነው ወዳጆቼ። ሞተልኝ ስንል ኤክሳይትመንቱ እንዴት እንጆይ እንት እንዴት እኔ መሆኑ ነው ማጣው ለምን ሞተልኛ አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ከፈልኩ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል አየ። ምንም ነገር ባረግ፣ እግዚአብሔር ቶለሬት ያደርገኛል ልጁን ከገፋውበት፣ እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ስራ ነው። ይንገበገባል። አብ ሴንስቲቭ ነው። አብዛ ላይ በልጁ በኩል ከመጣ ያጸድቀሃል። ልጁንም ቢቀልቅ አይታገስም። አይታገስም። ልጄን ነው አይ ይላል። በልጄ በኩል ካልሆነ ከቁጣይ በታች ነህ ነው የሚል በክርስቶስ በኩል የሆነውን ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበል። ልጅህን ካልከው አቤት ብሎ ይመጣል። አይ ድነት ለእኔና ለእግዚአብሔር ተመጣጣኝ አይደለም። እግዚአብሔር ልጁን ገሎ ነው ያደረገው፣ እኔስ እጄን አንስቼ አምኜ ነው። ይሄንን ታላቅ ድነት ቸል ብንል በመልአክ መካከለኛነት የመጣው ያ እግዚአብሔር እኮ መልአክ መካከል አድርጎ እኮ ነው የመጣው። ግን እግዚአብሔር እንደዚህ አለ፣ ይሄኛው ታላቅ ነው። ያኛውን ቸል ያሉ ከተቀጡ አንፈልግም ባክህ ሙሴ ብለው ኖ ኖ ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራሁትን ታላቁን ድነት ቸል ብንል እንዳተኙ። ዛሬ ይሄን አስቡ፣ ይሄን አስቡ። ስቃዩን አስቡ። የመስቀል ሞቱን አስቡ።